የሕዝብ ተወካዮች ምክር ቤት የውጭ ዜጋዎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ በወጣው ረቂቅ አዋጅ ላይ የአስረጂ የውይይት መድረክ እየተካሄደ ነው። የውጭ ዜጋዎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ እንዲሆኑ የሚደነግገው አዋጅ በዋናነት በኢትዮጵያ ሪል ስቴት ዘርፍም ሆነ የኢንቨስትመንት ፍሰትን ጨምሮ ተያያዥ ዘርፎችን ለማነቃቃት ያለመ መሆኑም ተመላክቷል። ከምክር ቤት አባላት በኩል ረቂቅ አዋጁን በሚመለከት ኢትዮጵያውያንን ሊጎዳ ይችላል ባሏቸው የረቂቅ አዋጁ አንቀጾች ላይ ጥያቄ ቀርቦ ምላሽ ተሰጥቶባቸዋል በስፍራው ይህንን ውይይት የተከታተለ የሚገኘው ባልደረባችን አለም ሰገድ አሳዬ ነው አለም ሰገድ በዚህ የአስረጂ ውይይት መድረክ ላይ ተነሱ ዋና ዋና ጉዳዮች ምንድን ናቸው አመሰግናለሁ ኃይለ ኢየሱስ። የኢትዮጵያ ሕዝብ ተወካዮች ምክር ቤት በዛሬው ውሎ እንግዲህ የአስረጂ የምክክር መድረክ ነው ሲያካሄድ የቆየው። በዋናነት ደግሞ የምክክር መድረኩ በተለይ የውጭ ዜጎች በኢትዮጵያ ቋሚ ንብረት የሚያፈሩበት ወይም ደግሞ ባለ ይዞታ የሚሆንበትን አዋጅ ለመደንገግ የወጣው ረቂቅ አዋጅ ላይ ነው እንግዲህ ውይይት ሲያደርጉ የቆየው ማለት ነው። በዋናነት ይህ መድረክ የአስረጂ የውይይት መድረክ ነው። ከዚህ ቀደም በተለያዩ ወቅቶች በምክር ቤቱ ምክክር ተደርጎባቸው እንዲሁም የተለያዩ ክርክር ሲደረግባቸው እንደነበር እና አስታውሳለን። አሁን ደግሞ በተለያዩ ቋሚ ኮሚቴ አባላት በተለይም ደግሞ የከተማና መሰረተ ልማት እንዲሁም የትራንስፖርት ጉዳዮች ቋሚ ኮሚቴ እንዲሁም የህግና ፍትህ ጉዳዮች ቋሚ ኮሚቴ አለን የሚሏቸውን ጥያቄዎች እንዲሁም ማብራሪያዎች ከ ከተማና መሰረተ ልማት ሚኒስቴር እንዲሁም ከፍትህ ሚኒስቴር በመጡ አመራሮች በኩል ጥያቄያቸውን አቅርቦ ምላሽ እየተሰጠባቸው ነው የሚገኘው ማለት ነው። በአሁኑ ሰዓት በተለይም ደግሞ የውጭ ዜጎች በኢትዮጵያ ቋሚ ንብረት ሲያፈሩ ምን አይነት አውዶችን መከተል አለበት? ምን አይነት ስነ ስርዓቶችንስ መከተል አለባቸው? ይህንን የሚያግዙ መመሪያዎችስ ተዘጋጅተዋል የሚል በርከት ያሉ ጥያቄዎች ከምክር ቤት አባላት በኩል ተነስተዋል። ለምንስ ደግሞ ይህን አዋጅ መደንገግ አስፈላጊ ሆነው ተገኘ የሚል መሰረታዊ ጥያቄ ሲነሳ ነበር ማለት ነው። በዋናነት ኢትዮጵያ ይህንን የውጭ ዜጎች ሰዎች ቋሚ ንብረት ማፍራት የሚችሉበትን አውድ ያመቻችበት ሁኔታ ደግሞ በተለይ አሁን ላይ የተነቃቃ የሚገኘውን የኢንቨስትመንት የውጭ ቀጥተኛ ኢንቨስትመንት ለመሳብም ሆነ ልዩ ልዩ የኢኮኖሚ እድገቶችን ለማሳካት ይህ ረቂቅ አዋጅ መዘጋጀቱ ተመላክቷል። በልዩነት ደግሞ በተለይ የሪል ስቴት ዘርፉ በከፍተኛ ሁኔታ መነቃቃት እንዲታይበት፣ የኢንቨስትመንት ፍሰቱ እንዲያድግ ለማስቻል ታልሞ መዘጋጀቱ ተመላክቷል ማለት ነው። ይህንን ማብራሪያ የሰጡት የፍትህ ሚኒስትሯ ሀና አሪያ ስላሴ ናቸው። ከዚህ ጋር በተያያዘ ደግሞ በተለይ ባለፉት ጊዜያት ኢትዮጵያ በልዩ ልዩ ዘርፍ የተሰማሩ ዓለም አቀፍ ትልልቅ ተቋማት በኢትዮጵያ ገብተው የሚሰማሩበት እድልን ለማመቻቸት እንግዲህ ዘርፎቿን ክፍት እያደረገች ከመሆኑ ጋር ተያይዞ እነኚህ የውጭ ባለሀብቶች፣ የውጭ ኢንቨስተሮች በኢትዮጵያ ሲገቡና ኢንቨስትመንታቸውን ሲያስፋፉ ደግሞ መኖሪያ ቤት ያስፈልጋቸዋል። ስለዚህ ይሄንንም የማይንቀሳቀስ ቋሚ ንብረት ማፍራት የሚያስችልበትን አውድ ማዘጋጀት በማስፈለጉ ይሄን ረቂቅ አዋጅ ተዘጋጅቷል የሚል ሀሳብን አቅርቧል ማለት ነው። እንግዲህ የሪል ስቴት ዘርፉን እንኳ ስንመለከት ባለፉት ጊዜያት በየዓመቱ በ10 በመቶ እድገት ያስመዘገበ ስለመምጣቱ በዚሁ በምክር ቤቱ ውሎ ተመላክቷል ማለት ነው። ከዚህ ጋር በተያያዘ እንግዲህ እነኚህ የውጭ ዜጎች ወደ ኢትዮጵያ በሚገቡበትና የቋሚ ንብረት ባለቤት በሚሆኑበት ወቅት የኢትዮጵያን ዜጎች አይጋፉም ወይ የሚልን መብት የሚል ጥያቄም ቀርቦላቸዋል ማለት ነው። በመላሹ እንግዲህ በተለይ የውጭ ዜጎች ወደ ኢትዮጵያ ሲገቡ የተቀመጠ ገደብ አለ። እንግዲህ አንድ ባለሀብት ወይም ደግሞ የቋሚ ንብረት ማፍራት የሚፈልግ የውጭ ዜጋ 150 የአሜሪካን ዶላር ሊያስመዘግብ ወይም ደግሞ ሊይዝ ይገባዋል ማለት ነው። ይሄ በተለይ ዝቅተኛውን የሆነ የኢትዮጵያን ማህበረሰብ የማይጋፋ ትንንሽ ቤቶችንም በመያዝ ወይም ደግሞ በመግዛት የማህበረሰቡን ጋር እንዳይጋፋ ለማድረግ የታለመ ስለመሆኑ ተመላክቷል ማለት ነው። ከዛ በላይ ግን ከ150 ሺህ ዶላር ወይም ደግሞ በኢትዮጵያ ገንዘብ ከ20 ሚሊዮን ብር በላይ እንግዲህ በፈለጉት መጠን ድረስ መያዝ የሚችሉበት አውድ ተመቻችቷል ማለት ነው። ነገር ግን ደግሞ ይህንን አዋጅ ከምናጸድቅ ቀድሞ የነበረው የኢንቨስትመንትን አዋጅ መከተል አንችልም ወይ? በዛስ ላይ ተመጋጋቢ ሆኖ መስራት አንችልም ወይ ነበረው የሚል ከምክር ቤት አባላት በኩል ጥያቄ ቀርቦ በት ነበረ። በፍትህ ሚኒስቴር በኩል ያሉ አመራሮች ምላሽ ሲሰጡበት ደግሞ በተለይ የዚህ የቀድሞ የአዋጅ የኢንቨስትመንት አዋጅ በተለይ ከ10 ሚሊዮን ዶላር በላይ ያላቸው ባለሀብቶች እነሱ በዛው አውድ ስር የመኖሪያ ቤት ማግኘት የሚችሉበትን እድል የሚፈቅድ ስለሆነ ይህንኛው ሌሎች የዲፕሎማቲክ ማህበረሰብ ሊሆን ይችላሉ። እንዲሁም ደግሞ በልዩ ልዩ ስራ ወይም በልዩ ልዩ ጉዳዮች ወደ ኢትዮጵያ የሚመጡ የውጭ ዜጎች ቋሚ ንብረት እንዲያፈሩ የሚያስችል ሆኖ ተመላክቷል ማለት ነው። በልዩነት ደግሞ እንግዲህ እነኚህ የውጭ ዜጎች ሲመጡ የኢትዮጵያን ባህል፣ የኢትዮጵያን እሴትና ልዩ ልዩ ነገሮችስ አይጣረስም ወይ? እነኝህንስ በምን መልኩ ነው መከለል የሚቻለው? የሚል ጥያቄ ተነስቷል። ለዚህም ምላሽ ሲሰጥ ልዩ ልዩ መመሪያዎች ይዘጋጃሉ። መመሪያዎቹና ደንቦቹ የተለያዩ አስፈጻሚ ተቋማት እየተከታተሉ አብረው በማስፈጸም የኢትዮጵያን ሴትና ባህል በማይጎዱ መልኩ እንግዲህ የውጭ ዜጎች ንብረት አፍርተው እነሱም እንደ እንደማንኛውም ዜጋ መጠቀም የሚችሉበትን ከዛ አግባብ ደግሞ ኢትዮጵያ ማግኘት የሚገባትን የውጭ ምንዛሬ ፍሰት እንዲሁም የኢንቨስትመንት እድገትና የስራ እድል ፈጠራዎችንም ጭምር በማሳደግ ኢትዮጵያ ማግኘት የሚገባትን ጥቅም እንድታገኝ በማሰብ ነው ተብሏል። እንግዲህ ባለፉት ጊዜያት በኢትዮጵያ በርከት ያሉ የኮንፈረንስ ሂደቶች ተካሂደው ነበረ። ከዚህ ጋር በተገናኘ ኢትዮጵያ ውስጥ መኖር የሚፈልጉ እንዲሁም በአዲስ አበባ ላይ ደግሞ እንደምናውቀው በርከት ያሉ የዲፕሎማቲክ ተቋማት አሉ። እዚህም ተቋማት ውስጥ የሚሰሩ ደግሞ መኖሪያ ቤት የላቸውም። ነገር ግን ደግሞ የመኖሪያ ቤት ፍለጋ ወደ ጎረቤት ሀገራት እንደሚሰደዱና በዚያ ቋሚ ንብረት እንደሚያፈሩ ተመላክቷል። ይህንን ለማስቀረትና የኢትዮጵያን ገቢ ለማሳደግ የኢንቨስትመንት አቅማን ከፍ ለማድረግ ታልሞ ይህ የረቂቅ አዋጅ መዘጋጀቱ ተመላክቷል ማለት ነው። በምሽቱ ወጃችን ደግሞ ምን አይነት ጥያቄዎች ተነሱ፣ ምን አይነት ምላሽ አላቸው የሚለውን ደግሞ ለተመልካቾቻችን አደርሳለን። ሀይለ ኢየሱስ